ኦሞ ባንክ የ2018 ዓ ም የሩብ ዓመት አፈጻጸም የገመገመበትን መድረክ ለሁለት ቀናት በሐዋሳ ከተማ አካሂዷል። በምርሃ ግብሩ ላይ ከተለያዩ የባንኩ ዲስትሪክቶች የተውጣጡ የተቋሙ ሰራተኞችና የስራ ኃላፊዎች ተገኝተዋል። የኦሞ ባንክ ተጠባባቂ ፕሬዝዳንት አቶ አለማየሁ ኃይለ ጊዮርጊስ የኦሞ ባንክ የ2017 ዓ ም ሪፖርት ምን እንደሚመስልና በ2018 ሩብ ዓመት የተከናወኑ ዋና ዋና ተግባራትን ገልጸዋል ዋናነት አጠቃላይ ተቋሙ ነው ለማሻገር የሚያስፈልጉ ስትራቴጂ ጉዳዮች ምንድን ናቸው? የሚሉ ነገሮች የመለየት ስራዎች ነው በስፋት የተሰሩት። ከዛም በተጨማሪ ታችኛው መዋቅር ላይ ያሉ ጉድለቶችን በመለየት የስልጠና ዝናባር የስራ የክሎትና ና የተለያዩ ስልጠናዎች ላይ ትኩረት ሰጥተን የማዘጋጃ ስራዎች ነው በስፋት የተሰሩት ከዚህ በተጨማሪ አሁን የምንገመግመውና የምናወርደው እቅድ ወደ ታች ወርዶ ከታች ጀምሮ ተተችቶ የሚመጣበት ስራ ለመስራት የሰራ ነው። ፕሬዚዳንቱ አክለውም ዘመኑ የቴክኖሎጂ እንደመሆኑ የፋይናንስ ቴክኖሎጂዎችን መጠቀም እንደሚገባ አንስተው ኦሞ ባንክም በቴክኖሎጂ የታገዘ የባንክ አገልግሎት ለማቅረብ ዝግጅቱን እንዳጠናቀቀ ተናግረዋል። በዚህ ዘመን በፋይናንስ ኢንዱስትሪ ቴክኖሎጂ ሚንስ አሁን ፕሮዳክት ሆኖ የመጣበት ቢዝነስ ሆኖ የመጣበት ዘመን ነው። ስለዚህ ባንካችን ከሌሎች ፋይናንስ ተቋማት ጋር ተወዳዳሪ እንዲሆን አጠቃላይ መዋቅሮችን በኮር ባንክ የማስተሳሰል ስራዎች እየተሰሩ ነው ያሉት አቶ አለማየሁ የኦሞ ባንክ የ2018 ዓ.ም ዋነኛ የትኩረት አቅጣጫዎችን ሲያስቀምጡ ሀብት ማሰባሰብ፣ ዲጂታላይዜሽንና የብድር አቅርቦት መሆናቸውንም ጠቅሰዋል። ዋናው የእኛ ትኩረት ማቀፋችን በሀብት በማሰባሰብ በተለይ ስራ አጦች፣ ሴቶች የስራ እድል የሚያገኝበት ጉዳይ ላይ ከፍተኛ ትኩረት ናለ ውጭ የተሰራጨ ብድር ብዙ አለ። እሱን ለማስመለስ ተጨማሪ የቁጠባ ማሰባሰብ ስራዎች በደንብ መስራትና ይሄ እንደገና ለዝቅተኛ ለመካከለኛ፣ ከፍተኛ ኤንተርፕራይዞች ብድር አገልግሎት ለማቅረብ ሰፊ ስራ እንሰራለን ብለን ይዘናል። ለሁለት ቀናት በተካሄደው መድረክ በ2017ና 2018 ሩብ ዓመት የተሻለ አፈጻጸም ላስመዘገቡ የባንኩ ዲስትሪክቶችና ቅርንጫፎች የእውቅናና ሽልማት መርሃ ግብር የተካሄደ ሲሆን ለተሸላሚዎችም የዋንጫና የገንዘብ ሽልማት ተበርክቶላቸዋል። ባንኩ ዲስትሪክቶች በአፈጻጸም አንደኛ ደረጃን በመያዝ የተሸለመው የወልቂጤ ዲስትሪክት ስራ አስኪያጅ አቶ መለስ ጸጋዬ በመሸለማቸው በእጅጉ መደሰታቸውን ገልጸው ለመሸለማቸው ምክንያት የሰራተኛውና አመራሩ መተባበር እንደሆነ ተናግረዋል። ይሄ የሆነበት ምክንያት ሰራተኛችንን በየቅርንጫፉ ያሉ አመራሮቻችን በራሳቸው ሙሉ ኃላፊነት ወስደው ባለቤት ሆኖ እንዲሰሩ በማድረግ ከባለ ድርሻ ጋር ከተጠቃሚው ህብረተሰብ ጋር አብረን ተቀናጅተን ተናበን በመስራታችን ምክንያት። አቶ መለስ በማከልም ሽልማቱ ለተሻለ ስራ እንደሚያበቃቸው ገልጸዋል። ይሄ ሽልማት ማለት ለእኛ እንዳንተኛ፣ እንዳናንቀላፋ ይበልጥ እንድንሰራ ከሰራን እውቅና እንደምናገኝ ዋናው እውቅናችን ተገልጋያችን እርካታውን ነው፣ ባለድርሻችን ጋር ተናበን መስራታችን ነው። ስለዚህ በዲስፕሊን በጥረት፣ በጣም የተሻለ ስራ እንደምንሰራ ያነሳሳናል በባንኩ ካሉት ዲስትሪክቶች ሁለተኛ ደረጃ ሽልማትን ያገኘው አርባ ምንጭ ዲስትሪክት ስራ አስኪያጅ አቶ ይርጋ ለመሸቴም በተመሳሳይ ለሽልማቱ ያበቃቸው ተቀናጅቶ መስራት እንደሆነ ገልጸው ሽልማቱ የበለጠ ለመትጋት ስንቅ እንደሚሆናቸው አንስተዋል ውጤት ለማምጣት ያስቻለን በቅርብ መግባባትና መቀናጀት ከቅርንጫፍ ስራ አስኪያጆችና ከሚመለከታቸው የተቋሙ ማህበረሰብ ጋር በመስራት ነው ይህ ሽልማት ስንቅ ነው ምክንያቱም የሰራ ሰው ውጤቱ ሲታይ በሌላው ዓይን ያነሳሳል።